ከዚህ ላይ እንደምታዩት እንግዲህ አስክሬኑ ወደ ሀገር እየተላከ ነው ማለት ነው። ወላይ በጣም ነው የሚያሳዝነው። ሌላ ፎቶ እንኳን ስለሌላት፣ ተመልከቱ በዩኒፎርም በለበሰችው ፎቶ ነው ራሱ ቪዲዮ የተሰራባት ማለት ነው። እና እንደ ዋላ ወጥቶ ከመቅረት ከድንገተኛ አሟሟት ይጠብቀን። የሀገሬ ልጆች ብዙዎቻችን ቀለል አድርገን የምናየው ግን እባካችሁን ካላ በታች ራሳችንን እንጠብቅ ጥንቃቄ እናድርግ። ለምን ብትሉ በተደጋጋሚ በተለይ ይሄ ነገር ማለት ነው ቀላል እንዳይመስላችሁ ሲጀመር ቤት ውስጥ ካያችሁት እንዳትጠቀሙት። አሰላሙ አሌይኩም ወረህመቱላሂ ወበረካቱ፣ ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለሁ አልሐምዱሊላህ ምም ሸቃሊት ነኝ። ዛሬም በአዲስ ሊሁመጥቻለሁ አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ፣ የአገሬ ልጆች ልክ እንደኔ አረብ ቤት ውስጥ ዛሬ በአንድ እህታችን ላይ የደረሰው በእኛ ላይ እንዳይደርስ ለጥንቃቄ ይጠቅመናል ያልኩትን አንድ ቪዲዮ ይዤላችሁ መጥቻለሁ። ቪዲዮን እስከ መጨረሻ ስሙት፣ ላይክ አድርጉ፣ ለሌሎች እንዲደርስ ሼር አድርጉላቸው ማለት ነው። እንግዲህ የእለት ተዕለት ተግባራችን ነው፣ በአጋጣሚ የሚሆን ነገር አይደለም። ገብቷቸዋል። እሱ ምንድነው መሰላቸው? ከዚህ ላይ የማሳያችሁ ነገር እኔ በጥንሹ ነው፣ ብዙ ነገር አለ ማለት ነው። በየቤቱ አረቦች የሚጠቀሙት የእያንዳንዱ ቤት የጽዳት እንትኖች ይለያያሉ። ግን ያም ሆነ ይህ እኛ ራሳችን የሚጎዳ ነገር መሆኑን ካወቅነ መጠንቀቅ አለብን። ከዚያ ነገር እኛ ሀበሾች አብዛኞቻችን በሚባል መልኩ እንግሊዘኛ የማንበብ ችግር አለብን። ገብቷቸዋል። አለማንበብ አለማወቅ ደግሞ ለጉዳት ይዳርጋል ማለት ነው። እና ይህ ነገር እንዳይደርስባችሁ ቢያንስ ከዚህ ላይ አይታችሁ እንደው ጥንቃቄ እንድታደርጉ ለማለት እወዳለሁ ማለት ነው። እሱም ምንድን ነው መሰላችሁ? በተለይ ይህን ነገር እንደው ይህን ነገር በተለይ አደራችሁም ተጠንቀቁት። ወላይ ከእኛ ቤት አንድ ጊዜ ነበረ። ለዚያውም ሴትዎ አሳት ሆን የሰውዩ አችኛዋ ሚስቱ ማት ገዘው ኩትት የላትም። እኔ ሴትዎ በቃ ገዛች ከተባለ ዲቶል ጀፍ ነው የምትወደው። ዲቶል ነው በጣም የምትወደው፣ ገብቷቸዋል። ሐታ ክሎሮክስ እንኳ ገዝታ ታቅም ማለት ነው። ወላይ ክሎሮክስ ራሱ ራሴ ነኝ ማስገዛ፣ አንዳንዴ አሳ ስሰራ ምናምን የሰሩበት እቃ ምናምን ሽታ እንዳይኖረውና እንደዚህ ደግሞ አንዳንዴ ነጭ እቃዎች ሲቸኩብኝ እንጂ ከዚህ ውጭ የለም። የዛኛው ቤት ብታዩ የማይገዛ የእንትን ዘር የለም ማለት ነው። እና እሱንም እሷ ነበረች ክስታ የላከችልኝ አንድ ከፎቅ አንድ ከታች አስቀመጥኩት። አሁን ግን ቆይ አውቀችው ጥለዋለሁ። ለምን ብትሉ እኔ ከሄድኩ በኋላ የማታውቅ ሰራተኛ ልትመጣ ስለምትችል ልትጠቀሙ ትችላለች። እና ካገኘችው፣ ሲጀመርም ኤክስፓይርድ አድርጎ ይሆናል፣ በጣም የቆየ ነው። እና ውድ ቤተሰቦች ምንድን ነው መሰላችሁ፣ እንግዲህ መግቢያ ላይ ቀደም ሲል አንድ ቪዲዮ ቅንጨፋ አድርጌ አሳይቻቸዋለሁ። እሱም እንግዲህ አንዲት ስደተኛ የመዳምን ቤት ቀላቅላ ስታጸዳ በዚያ ምክንያት ህይወቱ አልፎ ነው ማለት ነው። እንግዲህ ከብዙ ድካም በኋላ ከአስክሬን ምርመራ ከምናም በኋላ እንዳያችሁት መግቢያ ላይ አስክሬኗ ወደ ሀገሯ ተሸኝቷል ማለት ነው። ስለዚህ የሀገሬ ልጆች በተለይ እንዳልኳቸው አሁን የሌላ ሀገር ዜጎች መሻላ እነ ኡጋንዳ፣ እነ ኬንያ ምናምን እንግሊዝኛ በደንብ በደንብ ማንበብም መናገርም ይችላሉ እንደኛ በእንግሊዝኛ የተበደለ የለም። እንደ አንዳንዶች ጀድሞች ካልሆኑ በቀር አብዛኞቻችን የኒቢጦች እንግሊዝኛ ላይ በጣም ደካሞች ነን። እና ልክ እንደኛ ዜጋ ደግሞ ደካሞች እንደማንዶት ታውቃላችሁ። በእንግሊዝኛ ስሪላንካዎች እነሱ ደግሞ ከኛ ይብሳሉ ማለት ሁሉ ይቻላል። በእርግጥ ሁሎችም ላይ ሆኑ ይችላሉ። ኢሞና ዋትሳፕ እንኳን መክፈት አይችልም እነሱ ደግሞ ማለት ነው ገብቷቸው እና በጥቅሉ እንኳን እኛ ምንም የማናውቀው ስለ እንግሊዝኛ የማንረደው ይቅርና ስለ እንግሊዝኛ የሚያውቁት ራሱ ብዙ ጊዜ ሲሸወዱ እናያለን። አጠቃቀሙ ሁሉም ነገር ከዚህ ላይ ተጽፎ አለ፣ ግን ደግሞ ማንበብ ካልቻለ ምንም ዋጋ የለውም፣ የሀገሬ ልጆች እና ምንድነው መሰላችሁ? ለምሳሌ ዘይትና ጋዝ፣ ጋዝ እራሱን ችሎ ለብቻ ስንጠቀመው ምንም አይነት ጉዳት ላመጣብን ይችላል አደለ? ዘይትም እንደዚ እየተጠቀም ነው ምንም ችግር የለውም አይደል? ግን ሁለቱንም ቀላቅለን ብንጠቀመው የሆነ ጉዳት ያመጣል። ስለዚህ ሌሎችን የቤት ማእጃ እንትኖችንም ስትጠቀሙ አንዱን ከአንዱ ባካችሁን አትቀላቅሉ። ስትቀላቅሉት የአንደኛው ኬሚካል ወደ አንደኛው ኬሚካል ሲቀላቀል ሌላ ነገር ፈጥሮ እናንተን ለጉዳት ሊዳርጋችሁ ይችላል ማለት ነው። ስለዚህ ጥንቃቄ አድርጉ። እንዳልኳቸው አንበባለፈው ጓንት ለብሳችሁ አቅዱ ምናምን ምናምን እያልኳቸው ነበር ጓንት ለብሶ ማጽዳቱ የሚከላከልልን እጃችን ብቻ እንጂ ውስጣችን አይደለም። ገብታችኋል። እናንተ ለጊዜው ደህና መሆናችሁ፣ ለጊዜው ስታጸዱ ምንም ነገር አለመሰማቱ ምናምን ነገር ማየት የለባችሁም። ቀስ በቀስ ውስጣችሁን ራሱ ይበጫጭቀዋል ማለት ነው። ከአሁን በፊትም ነግራችኋለሁ። አንዲት ልጅ ከዚያ ቤት ሽንት ቤትም፣ ቤትም፣ እቃዎችም እንዳለ ሁሌ በክሎሮክስ እንድትጸዳ ነው መዳሟ የምትፈልግ። ገብታችሁ። እሷም ደግሞ የመዳሟን እንትን ለማሟላት ሁሌ ትጠቀም ነበረ በኋላ ግን ሄዳ ስትመረምር ውስጧ ወላሂ አይታችኋል፣ ክሎሮክስ ከልብስ ላይ ሲደፋ እንዴት እንደሚያደርገው አልፎ አልፎ ከረን ያለው ልብስ ከሆነ ነጭ ነጭ ነገር ያደርገዋል አይደል? እሷም ውስጧ ላይ እንደዚ ያለ ነገር ነበር የፈጠረባት ማለት ነው። ስለዚህ አገሬ ልጆች፣ እኛ ጤነኞች ሆነና ሁሉንም ነገር እንዳልኳችሁ፣ በተለይ ፍላሽ የሚባል ነገር በቃ ቢያመጡላችሁ ራሱ ማለት ነው፣ አትጠቀሙት። ወይ የሆነ ነገር አርጋችሁ ደፋ ደፋ ደፋ አርጋችሁ ጨርሱት እንጂ እንዳትጠቀሙት፣ ጥሩ አይደለም እሱ በተለይ ማለት ነው። ብቻውን ደግሞ ከተጠቀማችሁ ትንሽ ሊሻል ይችላል እንጂ ከክሎሮክስ ጋራ ከጀፍ ጋራ ጨምራችሁ የምትጠቀሙ ከሆነ ጥሩ አይደለም እና ጥንቃቄ አድርጉ። እንዲሁም ደግሞ ሽንት ቤትም ሆነ ማጥባት ስታጠዱ ምናምን ነገር በር ከፍታችሁ በር አትዝጉ ማለት ነው። ለምን ብትሉ እናንተ እነዚህን ነገሮች ስትጠቀሙ በር ተዘግቶ ከሆነ ደግሞ የበለጠ ከዚያ ከሚወጣው ንፋሎቱ ጋራ እናንተን ሊያፍናችሁና ሕይወታችሁን ሊያጠፋችሁ ስለሚችል ጥንቃቄ አድርጉ። በር መክፈት የማችሉ ከሆነ መስኮት ካለ መስኮቱን ከፍታችሁ ብቻ በተቻላችሁ አቅም ካለ በታች ጥንቃቄ አድርጉ። ዋዘኞች አትሆኑ። እነሱ ለእናንተ ደንታ ላይኖራቸው ይችላል። ገባችሁ? ይሄን ለምን አድረግ፣ ይሄን ለምን ሆነ ምናምን እለዋችሁ ይችላሉ። እናንተ ግን ምንም ይሁን ምንም ለህይወታችሁ አስጊ የሆነን ነገር ከመጠቀም ተቆጠቡ። ገባችሁ? ሲቀር ይቀራል። ይኸው ምንድን ሆነች እሷ ተጎዳች ማለት ነው። እነሱማ አጠቀለሉ፣ ላኩ። ኋላስ ለምንድን ነው ምንድን ነው ምክንያቷ ተባለ ይህን ስትጠቀም በዚህ ነገር ነው የሞተችው፣ ተባለ። እነሱ አይጠየቁም፣ ምክንያቱም የራሷ ችግር ነው ነው የሚባለው። ስለዚህ እባካችሁን ጥንቃቄ አድርጉ። ዋናው ማለት የሚፈልገው አትቀላቅሉ። ገብቷችኋል? ስትጠቀሙ ዛሬ አንዱን ከተጠቀማችሁ ነገ አንዱ ለምሳሌ ብዙ ጊዜ ማለት ነው ሰው ሌላ ክሎሮክስ ይጠቀማሉ። ክሎሮክስ አትጠቀሙ። ጀፍ ካላችሁ ሽንት ቤታችሁን በጀፍ ጠቡት። ከዚያ በኋላ ስጨረሱ ትንሽ የዲቶል ደፍታችሁ በዚያች ለሽታ ወሎን ወንደርጋችሁ ውጥት። ከክሎሮክስ ጋር ከፍላሽ ጋር ምን አሯረጣችሁ? ሲጀምር ለምን ትደክማላችሁ? ያገሬ ልጆች፣ እንደ ነገ ጥላችሁት ለምትሄዱ ለኮንትራት ማለት ነው። በዚህ ሁኔታ ውስጥ ራሳችሁን አትግሩ። ለጊዜው አይታወቀንም እንዳልኳችሁ ግን ውስጣችን በሳስኮ በሳስኮ በሳስኮ ነገ ከባሰብን ነገ ከመጠን በላይ ከሆነብን በኋላ ሂደት ሕክምና ብንታይ ዋጋ የለውም። አንድ ይሄ ነው። ሁለት ደግሞ ወዲሁን ስታጡ ደግሞ ታፈናችሁ ልትሞቱ ስለምትችሉ እንዲሁ ከዚህ ነገር ተጠንቀቁ ነው የምላችሁ። ቀደም ሲል ቪዲዮን ያሳየዋችሁ የእኛ ዜጋ አይደለችም ዜግነቷ ማለት ነው። ግን እኔ ሁሌም እንደምላችሁ አረብ ቤት ውስጥ የምሰራ ከሆነች በአረብ ቤት ውስጥ ልክ ተመሳሳይ ህይወት እኛ ጋራ የሚያገናኘው ነገር ካለ እኔ ከዜግነቱ ከምንም ግድ የለኝም የሚያስተምር ነገር ሆኖ ካገኘሁት ይዤ እመጣለሁ። ሁሌም እንደምላችሁ ማለት ነው እና እሷ ኡጋንዳ ነች። እንዳልኳችሁ ኡጋንዳ፣ ኬንያ፣ ፊሊፒን የእንግሊዝኛ ችግር የለባቸውም። እነሱ እንኳ በደንብ ማንበብ በደንብ መረዳት እየቻሉ እንኳን የዚህ ጥቃት ሰለባ ሆነዋል። አይደለም እኛ ምንሆንም የማናውቀው ማለት ነው። ስለዚህ ይሄን ለማለት ነበር የመጣሁት። እንደዋላ ይጠብቀን። ከባድ ነው። ወላይ አንዳንዶቹ ጥሩ መዳሞች የሆኑ በግልጽ ያስረዷቸዋል። ገባችሁ? ይሄ እንደዚህ እንዳታደርግ፣ ይሄ እንዳትጠቀሚ ምናምን የሚሉ አሉ ለምን ብትሉ ለሰው ስለሚያስቡ። አንዳንዶቹ ደግሞ እነሱ ራሱ አጠቃቀሙን ሳያውቁ ገዝቶ ዝም ብሎ ገዝቶ አምጥቶ ያስቀምጡላቸዋል። እና የማታውቁት ነገር ከሆነ አትጠቀሙ በቃ። ቅር ካላችሁ ከፈራችሁ ምናምን ይሄ አንድ አይደለ የልብስ ማጠቢያ ሰሙን ታይት በዚያ ፋችሁ ዝም ብላችሁ ቁጭ አድርጉ። ምን አገባችሁና እናንተ እና በተለይ ፍላሽ እና ክሎሮክስ እዚህ ላይ ክሎሮክስ አላስገባሁም። ክሎሮክስ እና ፍላሽ በተለይ ቀላቅላችሁ እንዳትጨመሩ። ክሎሮክስ ጀፍ እና ክሎሪክስ ጀፍና ፈና ምንድነው? ፍላሽ ሶስቱን በተለይ ተጠንቀቁት ማለት ነው። እና ይሄን ለማለት ነበር የመጣሁት። የአገር ልጆች እውነት ለመናገር ከባድ ነው። እኔ ያሳየኋችሁ ትንሽ ነው፣ በጣም ብዙ ነገር አለ። በየቤቱ መዳሞች የሚጠቀሙባቸው ነገራቶች ይለያያሉ። እኔ እንደ ምሳሌ ነው በትንሹ ያሳየኋችሁና ብዙዎቻችሁ ደግሞ ባለፈው በሰሩት ቪዲዮ እጄ ተበላሸ ምናምን ምናምን እያላችሁ ነበር ጓንት አስገዙ ማለት ነው። እነሱ የማይገዙላቸው ከሆነ ደግሞ ከራስ በላይ ሰማይ ነው። ርካሽ ነው። አንዴ ገዝታችሁ በደንብ ተጠቀሙ ለምትሎቻችሁ፣ ከተበላሸ በኋላ ምን ያደርግላችኋል? ያገሬ ልጆች፣ በተደጋጋሚ ደግሞ እናንተ አይ ችግር የለም ይድናል፣ አይ ችግር የለም ይድናል እያላችሁ ዝም ካላችሁት ተባብሶ ተባብሶ ወደ ሌላ ነገር ራሱ ይቀየርባችሁ ይችላል። ገባችሁ? በባለፈው አንድ ቪዲዮ አሳይቻችኋለሁ አንዲት እህታችን ምን እንደሆነች። እና ስለዚህ ሁሉም ነገር መስመሩን ሳልፍ ሲሆን ነው ጥሩ ግዙ ሊበሏቸው። የማይገዙ ከሆነ እኔ የምገዛለሽ ምግብ ስሰሪ ብቻ የምትጠቀምበት ነው የምትልሽ ከሆነ ደግሞ ችግር የለም፣ ግዥ ሊብላቸው። በራሳችሁ ብር አንድ ገዝታችሁ ብታስቀምጡ አንዱ ካርቶን ብዙ ነው፣ ብዙ ጊዜ ያስጠቅማቸዋል። እና እንደዚህ አድርጋችሁ ለመጠቀም ሞክሩ ነው የምለው። ለራሳችን በስደት ላይ እስካለን ድረስ እኛው ራሳችንን ያለ ነው፣ ከአላህ በታች። ስለዚህ በሁሉም ነገር ጥንቃቄ ማድረግ ያስፈልጋል። እና ላይ ይጠብቀን ብቻ። ሀገሬ ልጆች ከባድ ነው ወላሂ። ይህኔ የዛሬ ቪዲዮ ሸር አድርጉት፣ ለሌላ ልጆችም ስለሚጠቅም። ምክንያቱም ይህ የዕለት ከዕለት ተግባራችን ስለሆነ ማለት ነው። ሰላም ሁኑልኝ። አላህ ከክፉ ነገር ይጠብቀን ሁላችንም